ባህላዊ ሕክምናዎችን ዘመናዊ ሕክምና አይንቃቸውም አልቀበልም አይላቸው። ነገር ግን ባህላዊ ሕክምናዎች ብዙ ችግራቸው ምንድን ነው? ምንም እንኳን ፖዚቲቭ የሆነ ወይም አውንታዊ የሆነ ጥቅም ቢኖረው እንደ ሕክምና መስጠት አንችልም ማዛ አንችልም። ምክንያቱም የቅባት መጠንሰ እንዴት ነው የሚቀንሰው እንዴት ነው መጠቀም የምትችሉት? እንግዲህ የዘይቱና ቅጠል የደም ሱካር መጠንን ያወርዳል። ሌታስ ፋይንድ አውት ጓቫ ወይንም ዘይቱና ከፍሪው በተጨማሪ ቅጠል እጅግ በርካታ የሆኑ ጥቅሞችን እንደሚሰጥ አሁን አሁን የሚወጡ ጥናቶች በብዛት እየጠቆሙ ነው። ብዙ ጥናቶችን አገላብጬ አይቼ ነበር። ሁሉም በሚባል ደረጃ በጣም የደም ስኳር መጠን እንዲሁም የደም ቅባት መጠን ለመቀነስ እንደሚረዳ የሚጠቆሙ ናቸውና እና ዛሬ የምናየው ዘይቱና ቅጠልን የደም ስኳር መጠን እንዲሁም የደም ቅባት መጠን ለመቆጣጠር እንዴት መጠቀም አለባችሁ? ምን አይነት ጥንቃቄዎችን ማድረግ አለባችሁ? የጎንዮሽ ጉዳትስ ምንድነው? እንዴትስ መጠቀም ትችላላችሁ? የሚሉ ሀሳቦችን በዚህ ቪዲዮ እያነሳን የምናይ ይሆናል። ቪዲዮን እስከ መጨረሻው መከታተላችሁ እንዳትረሱ። ለቻና ላይ አዲስ ሆናችሁ ካላችሁ ሰብስክራይብ አድርጎ ቤተሰብ ሁኑ። የዘይቱና ቅጠል እንግዲህ በባህላዊ ሕክምና በምስራቁ ዓለም እጅግ በጣም የተለመደ ቢሆንም እኛ ጋር አሁን አሁን እየተለመደ መጥቷል። ለዚህም ደግሞ ዋና ምክንያት ብዙ ጥናቶች እየተደረጉ ነው። እንዳልኳችው ጥናቶች ሁሉም ደግሞ ፖዚቲቭ የሆነ ወይንም ጥቅም እንዳለው የሚጠቁሙ ውጤቶችን ይዞ መጥቷል ማለት ነው። ለዚህም ደግሞ ዋና ምክንያት የዘይቱና ቅጠል በውስጡ በርካታ የሆኑ ጥረ ነገሮችን ይዟል። እነዚህ ፖሊፌኖልስ ምንላቸው፣ ፍሌበኖይድስ ምንላቸው በበርካታ ይገኙባቸዋል። እነዚህ ደግሞ ጥቅማቸው አንቲ ኢንፍላማቶሪ ናቸው፣ አንቲ ኦክሲዳንት ናቸው። ከዚህ የተነሳ ከሱካር በሽታ ጋር ያለውን ጉዳቶችን ይቀንሳሉ። አንድ እጅግ በጣም በሌሎች መጠጦችም የሚታወቅ ታኒንስ የሚባል ንጥረ ነገር አለ። ብዙ መጠጦች ሻይ ውስጥ አለ፣ ቡና ውስጥ አለ። ብዙ ጊዜ አሁን ምግብ ከተመገባችሁ በኋላ ሻይ ባትጠጡ የሚል ምክር ሰምታችሁ ሊሆን ይችላል። ለዚህ ዋና ምክንያት ታኒንስ የሚባሉ ነገሮች ሻይ ውስጥ ስለሚገኙ ነው። ታኒንስ ብዙ ጥቅሞች እንዲሁም ደግሞ ጎጂ የሆነ ባህሪም ያላቸው የምግብ ወይም ብዙ የመጠጦች ክፍል ናቸው። ምንድን ነው የሚያደረጉት? እነዚህ ታኒን አንቲኒውትረንት ባህሪ ያላቸው፣ ምን ማለት ነው? ከምግብ የተፈጩትን የምግብ ንጥረ ነገሮች ወደ ሰውነት ውስጥ እንዳይገባ ብሎክ ሊያደርጉ ይችላል። ለዚህ ነው ከምግብ በኋላ ሻይ መጠጣት ብዙ ጊዜ ማይመከረው። ነገር ግን ለምሳሌ ለሰውነታችን ጎጂ የሆኑ ኮሌስትሮልም ሊሆኑ ይችላል፣ ቅባት ነገሮች እንዳይገቡ የሚከላከል ከሆነ ጥቅም አለው ማለት ነው። ስኳር ኖሯችሁ ስኳር ወደ ሰውነት ውስጥ እንዳይገባ የሚከላከል ከሆነ አሁንም ጥቅም አለው ማለት ነው። ስለዚህ አንቲ ኒውትረንት ባህሪ ቢኖሩም እንኳን እነዚህን ንጥረ ነገሮችን ይገድብልናል። በተቃራኒ በሌላ በኩል ደግሞ አንቲ ኦክሲዳንት ነው፣ እንዲሁም ደግሞ አንቲ ግላይሴሚክ ኢፌክት አለ። ከዚህ የተነሳ በታኒን የበለጸገ ስለሆነ የዘይቱና ቅጠል በዚህ ምክንያት ተመራጭ ይሆናል። እንዲሁም ሌሎች የኢንሱሊን ስራ የሚያግዙ ኢንሱሊን ሴንሲቲቪቲ የሚጨምሩ ንጥረ ነገሮች ጭምር ይገኝባቸዋል። ፋይበር አለ፣ ፖሊሳካራይዶች አሉ። እነዚህም ደግሞ ተጨማሪ አገልግሎቱን ይሰጣሉ። ስለዚህ እነዚህ ከላይ የጠቀስኳቸው ነገሮች በስላይድ ላይ እንደምታዩት ከፍተኛ የሆነ ንጥረ ነገሮችን በእነዚህ ምክንያት አሁን አሁን የሚወጡ ጥናቶች የዘይቱና ቅጠል ጥቅም እንዳለው በተለይ ለስኳር በሽታ ታማሚዎች ይጠቁማል። እንዴት ነው የደም ስኳር መጠን ወይንም የደም ቅባት መጠን የሚቀንሰው ብሎ ሜካኒዝሙን ብናይ ስኳርነት ያላቸው ምግብ ከተመገባችሁ በኋላ ይህንን የዘይቱና ቅጠል ሻይ ብትጠቀሙ የስኳር መጠን ወይም ካርቦሃይድሬት ሜታቦሊዝሙን አብዞርብሽንና ና ዳይጀሽኑን ብሎክ በማድረግ ወይንም እንዲዘገይ በማድረግ የደም ስኳር መጠን ከፍ እንዳይል ይከለክላል። ይህንን የሚያደርግበት ደግሞ ዋናው ምክንያት አንጀታችን ውስጥ አልፋ አሚሌዝ እና ግሉኮሳይዴዝ የሚባለው ኤንዛይም አክቲቪቲያቸውን ብሎክ በማድረግ ነው። ስለዚህ በተለይ ከምግብ መልስ ከፍ የሚለውን የስኳር መጠን እንቀንስልናል። ሌላኛው ኢንሱሊን ሴንሲቲቪቲ ቅድም እንዳልኳት ኦሊኖሊክ አሲድ የኢንሱሊን ሴንሲቲቪቲ የሚጨምሩ ንጥረ ነገር አይነቶች ናቸው። የኢንሱሊን ሴንሲቲቪቲ መጨመር ምን ማለት ነው? ከውጭ በመርፌ የምትወስዱትም ኢንሱሊን ሊሆን ይችላል ሰውነታችሁ ውስጥ ቆሽት ወይም ፓንክሬስ የሚያመንጨውም ኢንሱሊን መጠን ሊሆን ይችላል። አነስተኛ መጠን እንኳን ቢኖራችሁ እንኳን የነዛ የኢንሱሊን ስራ ብቃት እንዲጨምር ያደርጋል ማለት ነው። ሌላኛው ምግብ አትመገቡ። ለምሳሌ በባዶ ሆድ የተወሰነ ጊዜ ብትቆዩም የደም ስኳር መጠናችሁ ከፍ ሊል ይችላል። ለዚህም ዋና ምክንያት በዚህን ሰዓት ከጉበት ወደ ደም ስር ውስጥ የሚለቀቅ አዲስ የሚዘጋጅና የተከማቸ ግሉኮዝ ስላለ ነው። ያ ግሉኮዝ ፕሮዳክሽን ወይም አዲስም ሊሆን ይችላል፣ ነባሩ ወደ ደም ውስጥ የሚመጣበትን ፍጥነት፣ በተለይ አዲሱን ግሉኮዝ ፕሮዳክሽኑን ይቀንሳል። ከዚህ የተነሳ የደም ስኳር መጠን እንዲወርድ ይረዳል። ሌላው ጥቅም የፓንክሬስ ኢንሱሊን የሚያመነጩ ቤታ ሴሎች እንዳይጎዱ ይከላከላቸዋል። ስለዚህ አንድ ሰው አዘውትሮ የዚህን የዘይቱና ቅጠል ሻይ ቢጠቀም የደም ስኳር መጠን በተለይ ከምግብ መልስ ያለውን የደም ስኳር መጠን እንዲሁም የሶስት ወር ስኳር ክምችት በመቀነስ የደም ስኳር መጠን ለመቆጣጠር ያግዟል። እንግዲህ ምንም እንኳን ፖዘቲቭ የሆነ ወይም አውንታዊ የሆነ ጥቅም ቢኖረው እንደ ሕክምና መስጠት አንችልም፣ ማዛ አንችልም። ምክንያቱም የመድኃኒቶች ያክል ጠንካራ ስላይደለም፣ ባህላዊ ህክምናዎችን ዘመናዊ ህክምና አይንቃቸውም፣ አልቀበልም አይላቸው ነገር ግን ባህላዊ ህክምናዎች ብዙ ችግራቸው ምንድነው? የሚወሰደው ዶዝ መጠኑ ማይታወቅበት ሁኔታ አለ። ቴራፒዩቲክ ሌቨል ወይም ለህክምና የሚበቃውን ዘይቱና ቅጠል ለምሳሌ እንጠቀም ብንል ከፍተኛ የሆነ ብዙ ቅጠል መጠን ሊያስፈልገን ይችላል። ለዛ ነው ዘመናዊ ህክምናው ከነዚህ እጽዋት ክፍሎች መድኃኒትነት ያለውን ኢንግሪዲየንቱን ጨምቆ በማውጣት ወይም ኤክስትራክት በማድረግ በክኒን ወይም በካፕሱል መልክ አዘጋጅቶ የሚያቀርበው ማለት ነው። ስለዚህ እነዚህ ባህላዊ የሆኑ የደም ስኳር መጠን ሊሆን ይችላል፣ የቅባት መጠንን ለማውረድ የምንጠቀማቸው ሌሎች ነገሮችም ጥቅም ቢኖራቸውም እንኳን የሕክምናውን ደረጃ ስለማይደርሱ አጋዥ ናቸው ምንለው፣ ሳፕሊመንታሪ ወይም ኮምፕሊመንታሪ የሆኑ ሕክምና አማራጮች ናቸው ብለን እንወስዳለን ማለት ነው። የቅባት መጠንስ እንዴት ነው የሚቀንሰው? ታኒንስ ፋይበርስ፣ እንዲሁም ሌሎች ኬሚካሎች ከአንጀት የሚመጠጠውን የኮሌስትሮል መጠን ይቀንሳሉ። ስለዚህ በተለይ ይሄ ለውደንሲቲ ላይፖፕሮቲን ኤልዲኤል የሚባለው ትራይግላይሰራይድ የሚባለው መጠናቸውን ይቀንሳል። ሃይደንሲቲ ላይፖፕሮቲን መጠናቸውን በተወሰነ ደረጃ እንዲጨምር ያደርጋል። እነዚህ ለወደንሲቲ ላይፖፕሮቲን ወይ ኤልዲኤል ለምንላቸው አደገኛ የሆኑ ቅባት አይነቶች ጉዳታቸው የሚጨምረው ኦክሲዳይዝድ በሚሆንበት ጊዜ ነው። ዳትስ ኮልድ ሊፒድ ፐርኦክሲዴሽን የምንለው ኦክሲዳይዝድ የሆኑ ኤልዲኤል ናቸው በደም ስር ግርግዳ ላይ የሚጋገሩት ወይንም እንደ በአይድ ሰውነት በማየት ማይክሮፌጅ የምንላቸው እነዛን በመዋጥ አንድ ቦታ በመሰበሰብ የደም ስር ግድግዳ የማጥበብ ሁኔታዎች አሉ። ስለዚህ ፍሌቨኖይድ ዘይቱና ቅጠል ውስጥ ያሉ ኬሚካሎች ኦክሲዴሽን እንዳይከሰት በማድረግ ኤልዲኤል ሰውነት ክፍል እንዳይጎዳ ያደርጋሉ ማለት ነው። ሌላው በጣም ጥሩ የሆኑ ኤችዲኤል መጠናቸው እንዲጨምር ያደርጋል ሪቨርስ ትራንስፖርት እንዲከሰት በማድረግ ማለት ነው። ሌላው ትራይግላይሰራይድ መጠናቸው እንዲወርድ ያደርጋል። እዚህንም ደግሞ እንዴት ነው የሚያደርገው? በትራይግላይሰራይድ ሜታቦሊዝም መንገዶች ውስጥ ያሉ ኢንዛይሞችን ብሎክ በማድረግ የትራይግላይሰራይድ መጠን በተወሰነ ደረጃ እንዲቀንስ ያደርጋል። እንደውም እንስሳቶች ላይ የተሰሩ አንዳንድ ጥናቶች እንደሚጠቁሙ ከሆነ ጉበት ላይ የሚከማቸውን የቅባት መጠን ሁሉ እንዲቀንስ እንደሚያገዝ ነው የሚያሳየው ማለት ነው። ስለዚህ የዘይቱና ቅጠል ለሁሉም ቅባት አይነቶች ሊፕድ ፕሮፋይል በሙሉ ተጽዕኖ በማሳደር ሜታቦሊክ ሲንድሮም የምንላቸው የቅባት መጠን መዛባት፣ የደም ስኳር መጠን፣ ግፍት፣ ውፍረት፣ ለእነዚህ ሁሉ ጠቃሚ የሆነ ሻይ ነው ወይም ቅጠል ነው። ይህን ጥናቶች እንግዲህ የሚጠቁሙት ጉዳይ ነው ማለት ነው። እንዴት ነው መጠቀም የምትችሉት? እንግዲህ በጣም ለጋ የሆነ የዘይቱና ቅጠል አምስት እስከ አስር የሆኑትን ወስታችሁ በሁለት ኩባያ ውሃ አሞቃችሁ አስር እስከ አስራ አምስት ደቂቃ ካቆያችሁ በኋላ አንድ ኩባያ ጠዋትና ማታ አድርጋችሁ ከምግብ መልስ መጠጣት ማለት ነው ካልሆነ ደግሞ አድርቃችሁ ዱቄቱን ልክ እንደ ሻይ አድርጋችሁ ጨምራችሁ ውሃውን መጠጣት ትችላላችሁ ሌላው ጓባሊ ሊቭዝ ኤክስትራክት የተደረገ ካፕሱል ወይም ፒልስ አሉ፣ በተለይ ባደጉት ሀገራት እነዛን ነገሮችን ደግሞ መጠቀም ትችላላችሁ። ምን አይነት ጥንቃቄዎች ያስፈልጋሉ? ብዙ ጊዜ የዘይቱና ቅጠል ሻይ ሴፍ ነው፣ ምንም ጉዳት የሚያስከትል ነገር አይደለም። ነገር ግን ለአንዳንድ ሰዎች ጨጓራ ማስቆጣት አይነት ነገሮች ሊኖሩ ይችላሉ። ከዛ ውጭ በጣም ሴፍ የሆነ ነገር ነው፣ መጠቀም ትችላላችሁ ማለት ነው። እንዳያችሁት፣ የደም ስኳር መጠን፣ የቅባት መጠን ለማውረድ አጋዥ የሆነ መጠጥ ነው። ልትጠቀሙት ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። ሌላ ጊዜ በሌላ ቪዲዮ በሌላ ርዕስ እስከማገኛችሁ ድረስ መልካምን ሁሉ ተመኘው። መልካም ጊዜ